በፈዷኢሁል ወሃቢያ በሚለው ርዕሳችን ላይ ስለ አንድ ርዕስ እናነሳለን። እሱም በብዙ ሰዎች ልብ ውስጥ የሚነሳ ጥያቄ ነው። የወሃቢያና የአይሁዳ እምነት ከአንድ ቅርንጫፍ የተነሳ ነው ወይስ የተለያየ ሃይማኖት ነው የሚል ብዙ ሰዎች ጋር ጥያቄ ይነሳል። ወሃቢያዎች አይሁድ ከአይሁድ የተነሱ ናቸው ይባላል። አሁን መልሱ እናገኘዋለን። እውነት ነው። ወሃቢያዎች ከአይሁዳ የወጡ ናቸው የምንለው በማስረጃ እና በመረጃ ነው። ምንድን ነው የሚለውን በአላህ ፈቃድ እውነቱን ዛሬ እናወጣዋለን ማለት ነው። እንደሚታወቀው ወሃቢያ የወሃቢያ እምነት የተነሳው በ18ኛው ክፍለ ዘመን በሳውዲ አረቢያ በሙሐመድ ቢን አብዱል ወሃብ በትክክል ተጀምሯል። እንዲሁም እነሱ ሰለፍይ ነኝ እንዲሁም አህል ኪታብ እንዲሁም አህልሱና ወልጀመ ነን እያሉ ሰዎችን ያታላሉ። እውን አህልሱና ወልጀመ ናቸው የሚለውን ሁላችን እንደምናውቀው አህልሱና ወልጀመ አይደሉም። እነሱን ሰለፍይ ብሎ መጥራትም ትክክል አይደለም። እነሱ ዋሀብይ ናቸው እንጂ ሰለፍይ አይሆንም። የወሃቢያ እምነትና የአይሁዳ እምነት አንድ አይነት ሰው የምንልበት ብዙ ምክንያቶች አሉ። ከዛ መካከል አላህን አርሽ ላይ ተቀምጧል የሚል እምነት አላቸው፣ ሁለቱም ማለት ነው። ሁለቱም አላህ አርሽ ላይ ተቀምጧል የሚል ስለ አላህ ሲፋ ሲናገሩ፣ ሁለቱም አላህ አርሽ ላይ ተቀምጧል ያሉ በማስረጃ እኔ ከአይሁዶች ኪታብ ስንጀምር ምን ብለው የሚጠሩት ኪታብ ነው? ሰፈረል መዛሚር የሚባል ኪታባቸው ላይ ስምንተኛው ግልጽ ላይ የይሁዶች ማለት ምን ያሉ አላሁ ጀለሰ ዓላ ኩርሲሂ ቀደሰሁ ይላል። ወደ ተቀደሰው ኩርሲ አላህ ቁጭ አለ፣ ኩርሲይ ላይ ቁጭ አለ እያሉ አላህን የአላህን ሲፋ እንደዚህ አድርገው ያረጋግጣሉ። ውሃብያዎች ሳ ሰለፍይነኝ የሚሉት ማለት ነው የሙሐመድ ቢን አብድልዋሃብ

አላህ ዐርሽ ላይ ቁጭ ይላሉ፣ ማዓሁ መሐመድ ጋር ማለት ነው። እንዲሁም እጅሙኡል ፈታዋ ላይ ሸርሕ ሐዲስ ኑዙል ባለው ባብ ላይ ምን ይላል ኢዛ ጀለሰ ተባረክ ወተዓላ አላ ኩርሲይ ሱሚያ ለሁ አጢጡን ከአጥወጢ ራሕሊል ጀዲድ አላህ ዐርሽ ላይ ቁጭ ሲል ልክ አዲስ መቀመጫ ሲቀመጡበት ሲጥ እንደሚለው ኩርስይም

አይ ኢብኒ ሐሚድ አልሙጀሲም ኢዛ ጃአሁም ወጀለሰ ዐለ ኩርስይህ አሽረቀት አርዕድዋ ኩልሃ ቢአንዋሪ እያለ አላህን አርሽ ላይ ተቀመጠ እያሉ የተለያዩ ኪታቦች ላይ ይገልጻል። እነዚ እሄ ሁላ የዋህቢዎች ንግግር የሚያመላክተው የአይሁዶችን እምነት ጋ ተመሳሳይ ለመሆኑ የአንዱ የኢብኑ ተይሚያ ሸይኹል እስላም የሚሉት ንግግር በቂ ነበረ። በብዙ ኪታቡ ላይ ግን አላህ አርሽ ላይ ተቀምጧል እና ኩርሲይ ላይ ልክ እንደ አይሁዶቹ ቃል በቃል ኩርሲይ ላይ ተቀምጧል እያለ ይናገራል። በተመሳሳይም አይሁዶቹ ከኋላ እንዲያወራሁላችሁ አላህ ኩርሲይ ላይ ቁጭ ብሏል እያሉ ይናገራሉ። ስለዚህ የሁለቱም እምነት አንድ ነው ማለት ነው። ስም ነው እንጂ የለያያቸው፣ አንድ ነው። የወሃቢያ አመጣት ከአይሁድ እንደሆነ ብዙ ጊዜ ይነገራል። ይህ አሁን ይሄ ምርጥ ማስረጃ ነው ማለት ነው። እነዚህ ወሃቢያዎች የምንላቸው ላኢላህ ኢለላህ ይላሉ እንጂ ላኢላህ ኢለላህን ትርጉም አላወቁትም። ሙሐመድ ረሱሉ ላህ ይላሉ እንጂ የሙሐመድ ረሱሉ ላህን ማዕና አላወቁትም።

ወላዱ ወላ ዱነሁ ሸይእ ለም የኩን ፊ መካን ይላሉ። ከበላዩም ምንም ነገር ከሌለ፣ ከበታችሁ ምንም ነገር ከሌለ አላህ ያለ ቦታ ነው እያሉ በኪታባቸው ላይ አስቀምጠዋል። አላህ እርሽ ላይ ተቀምጧል ከተባለ ከበታችሁ አርሽ ሊኖር ነው ማለት ነው። አሁን ደግሞ እንደሚሉት ኩርስይ ላይ ተቀመጠ ደግሞ ከበላዩ አርሽ ሊኖር ነው ማለት ነው። ከበታችሁም ኩርስያ አለ። ይሄም ሁላ አላህ አይደለም። ጣዖት ነው። በልብ በልቦና የታሰበ አላህ ሱብሓነሁ ወተዓላ እንዳለ አይደለም ግልጽ ነው። ስለዚህ የወሃቢያዎች አስተምሮትና የአይሁዶች አስተምሮት አንድ አይነት ነው። ቅርንጫፋቸው በአንድ ሲልሲላ የመጣ ነው። የወሃቢያዎች ጥመት በዚህም አላበቃም። በዚህ ተናግረን የእነሱን ጥመት አንጨርሰውም። ለሰዓታችን እንዳይበዛ በዛ እዛ ግን ይቀጥላል ይሄ ፈቷ ይሉ ሀብ የሚለው ይሁብዮችን ጥመት ግልጽ በግልጽ እናወጣለን ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት ከል አመሰግናለሁኝ ጀዛኩም الله خيرا ቪዲዮ ለሁሉም እንዲዳረስ ላይክ ያረጋችሁ እንዲሁም ይገባዋል ብላችሁ ለምታስቡ ሰዎች በሙሉ ሼር በማድረግ ተባበሩኝ እላለሁ